መጋቢት 16 2017፣ ዘመቻ አንድነት ነባልበሮቹ ወደ አርቲ ከተማ ሰርገው በመግባት በዘመቻ አንድነት አምስተኛ ቃል ላይ ታሪክ ደገሙ። በአማራ ፋኖ በሸዋ ስም ክፍለ ጦር ግዙፍ እና በተላለፍ ጭብ ጠላትን በማበራየት የሚታወቀው የአምሳ አለቃ ፍቃዱ ጥላሁን ዋራ ጦር አዛዥ የሚመራው የነበልባር ብርጌድ ለጠላት አረመጥ የሆኑ ሻለቃ ሁለት ከሻምበል አንድ ቲም አረርቴ ከተማ ሰርገው በመግባት አገዛዙ ጥምር ጦር እያለ የሚጠራው በአሁኑ ሰዓት እያፈራረሰ ያለው አማራ ጠሉ ወንበዴ ስመ መከላከያ እና ሚኒሻ ላይ አረርቴ ሆስፒታል አካባቢ በመሸገበት ከምሽቱ አንድ ሰዓት ተኩል ጎል ገደማ ከነበልባሎቹ በተሰነዘረው መብራቃዊ ጥቃት በቁጥር በውል ያልታወቀ የአገዛዙ ወንበር አስጠባቂ ጥምር ጦር ወንበዴ ሰራዊት ሞት እና ቁስለኛ ሆኗል። ነበልባሎቹ በተገቢ ሁኔታ ስራቸው ሰርተው በሰላም ወደ ነፃ ቀጠና የመጡ ሲሆን በዚህ ኦፕሬሽን የተደናገጠ የአገዛዙ ሰራዊት ሚኒሻ በፍራት ኮፈን ሲደናበር አድሯል። በሌላ በኩል የአገዛዙ ሰራዊት ከቀን ከቀን ወደ ቀን እየተፈረካከሰ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በገፋ እየተቀላቀለ ሲሆን በቀን 14 2017 ዓ.ም ከአረርቲ ከተማ ስድስት የመከላከያ አባሎች ሶስት ጥቁር ክላሽ እና አንድ ስናይፐር ከነሙሉ ትጥቃቸው ነበልባል የተቀላቀሉ ሲሆን አንድ የኮኔሬል ዙሪያ ጥበቃም ሌሊቱ ሙሉ ትጥቁን ይዞ የአማራ ፋኖ በሸዋ ከስም ክፍለ ጦር ነበልባል ብርጌድ ሻለቃ ሶስቱን ተቀላቅሏል። ዘመቻ አንድነት የጎንደር ግንባሮች ሁኔታ በዘመቻ አንድነት ስድስተኛ ቀን የአማራ ፋኖ አንድነት በጎንደር አፍ አጎ በጎንደር ግንባር የተገኙ ድሎች ለማስጠበቅ አዳዲስ ድሎችን የማስመዝገብ የነቃ እንቅስቃሴ እያደረግን እንገኛለን። በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና መስመር ባህሪ ግንብ፣ ብርኳክስ፣ ምንዝሮ በተሰኙ ልዩ ቦታዎች ከጠዋት ሁለት ሰዓት የአገዛዙ ጋር ያደረገው ያደረግን ሲሆን ጠላት ሶስት ሞት ሁለት ቁስለኛ ሆኖ ተመልሶ ፈርጥቷል። የአፋአጎ የጎንደር በጋሻው ክፍለ ጦር በቀጠናው በዘመቻው አንድነት ብርቱ ተፋላሚ መሆኑን ያስመሰገረ የድሉ ባለቤት ነው። በዘመቻው አንድነት ወታደራዊ ንቅናቄ ጫና ውስጥ የገባው ያገዛዙ ዛሬ ሰኞ ጧት የምስራቅ በለሳ ዋና ከተማ ጉሃላን ጥሎ ሸሽቷል። ወረዳው በአፋአጎ ሰራዊት እንጂ እጅ ገብታለች። በአፋአጎ ስር ሶስተኛ ኮር ተመስርቷል። የጸረ ቀኝ ግዛት አርበኝነት ትግል እልፍ ጀብዶችን ሰርቶ ቀኝ ገዦችን በጎንደር መራራ ሽንፈት እንዲጎነጩ የአንበሳው ሚና በተወጣው እውቁ አርበኛ ራስ አሞራ ውብነህ ተሰማ ስም ራስ አሞራ ኮር የዘመቻ አንድነት የአደራሩ ዘርፍ ሁኔታ ተጠቃሽ ሁነት ሆኗል። ነጻ የወጡ አካባቢዎች መልሶ ማደራጀት፣ ህዝባዊ አገልግሎት ተግባራት በዚህ ዘመቻ አንድነት ጎንደር ግንባር እየተሰራ ይገኛል። የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር ባለሽርጡ ክፍለ ጦር በቀን 14 2017 አም በዘመቻ አንድነት ጎን ለጎን መዋቅር የማጠናከር ስራ እየተሰራ ሲሆን የኮሩ ስም አስፈጻሚ በተገኙበት ልዩ ጉባኤ አድርጓል። በጉባኤው አጠቃላይ የክፍለ ጦሩ የስራ አስፈጻሚ በጥልቀት የተገመገመ ሲሆን የሰራዊቱ ጥያቄዎች ፍላጎት በልኩ ተዳሰው ተለይተውበታል። በመጨረሻውም የኮሩ አመራ እንደገና የመዋቅር ስራ በመስራት እና ቀጣይ የስራ አቅጣጫ በማስቀመጥ ጉባኤ የተጠናቀቀ ሲሆን፣ አንደኛ ፋኖ እንድሪስ ጉደሌ ዋና አዛዥ፣ ፋኖ መሐመድ ትኩ ምትክ አዛዥ፣ ፋኖ አህመድ ከተማ አስተዳደር፣ ፋኖ መሐመድ መጎስ ህዝብ ግንኙነት መቶ አለቃ ታደሰ አስፋው ዘመቻ፣ ፋኖ አብዱ የሱፍ ሎጅስቲክ ክፍል ኃላፊ፣ ፋኖ አጥናፎ ሞላው የሰው ሀብት አስተዳደር፣ ሻላቀ ክንዱ ትምህርት ስልጠና ዘር፣ ፋኖ አብዱ ታደሰ ፋይናንስ እና ንብረት አስተዳደር፣ ፋኖ አብዱ ሀሰን ሀብት ሀብት አፈላላጊ ፋኖ መሀመድ ፈንታው ህግ አገልግሎት ፋኖ ከድሪማ ኦርዲናንስ ኃላፊ ፋኖ ያሲን መኩዬ ወታደራዊ አማካሪ ተደርገው የተመረጹ ሲሆን የተጣለባቸውን ትልቅ ኃላፊነት ደከመኝ ሰለቸኝ ሳይሉ ማንኛውንም ሊከፍሉ የሚችሉ መስዋዕትን ለመክፈል በሰራዊቱና በኮር አመራሩ ፊት ቃል ገብተዋል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ቃል አቀባይ ፋኖ ትዝታ በዛብህ ለመቻችን አንድነት፣ ህሉናችን በተባበረ ክንዳችን በአማራ ፋኖ በወሎ ቤት አማራ መጋቢት 17 2017 ዓ.ም ምረት ውድ እና የተከበራችሁ ቤተሰቦች አብራችሁ ስለቆያችሁኝ አመሰግናለሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራብ፣ ሼር በማድረግ ቤተሰብ ይሆኑ።